ትንቢተ ኢዩኤል ምዕራፍ አንድ ወደ ባቶኤል ልጅ ወደ ኢዩኤል የመጣው የእግዚአብሔር ቃል ይህ ነው። እናንተ ሽማግሌዎች ይህን ስሙ፣ በምድርም የምትኖር ሁሉ አድምጡ። ይህ በዘመናችሁ ወይስ በአባቶቻችሁ ዘመን ሆኖ ነበርን? ይህን ለልጆቻችሁ ንገሩ፣ ልጆቻችሁም ለልጆቻቸው፣ ልጆቻቸውም ለኋለኛው ትውልድ ይንገሩ። ከተሞች የቀረውን አንበጣ በላው፣ ከአንበጣም የቀረውን ደጎቢያ በላው፣ ከደጎቢያም የቀረውን ኩብኩባ በላው። በትሃ ወይን ጠጃችሁ ካፋችሁ ተወግዷልና እናንተ ሰካራሞች ነቅታችሁ አልቅሱ፣ እናንተም የወይን ጠጅ የምትጠጡ ሁሉ ዋይ በሉ። ቁጥርም የሌለው ብርቱ ሕዝብ በምድሬ ላይ መጥቷልና ጥርሳቸው እንዳንበሳ ጥርስ መንጋጋቸውም እንደ እንስቲቱ አንበሳ መንጋጋ ነው። ወይኔን ባዶ ምድር አደረገው፣ በለሴን ሰበረው፣ ባዶም አደረገው፣ ጣለውም፣ ቅርንጫፎቹም ነጡ። ለቁንጅናዋ ባል ማቅ ለብሳ እንደምትላለቅስ ድንግል አልቅሺ። የእህሉ ቁርባንና የመጠጡ ቁርባን ከእግዚአብሔር ቤት ተወግዷል። የእግዚአብሔርም አገልጋዮች ካህናቱ አለቀሱ። እህሉ ጠፍቷልና ወይኑም ደርቋልና ዘይቱም ጎድሏልና እርሻው መጀበዳ ሆኗል። ምድሪቱም አልቅሳለች። መከሩ ከእርሻቸው ጠፍቷልና ገበሬዎች ስለ ስንዴውና ስለ ገብሱ አፈሩ፣ የወይን አትክልተኞችም አለቀሱ። ወይኑ ደርቋል፣ በለሱም ጠውልጓል፣ ሮማኑና ተምሩ እንኮዩም የምድርም ዛፎች ሁሉ ደርቀዋል። ደስታም ከሰው ልጆች ዘንድ ርቋል። የእህሉ ቁርባንና የመጠጡ ቁርባን ከአምላካችሁ ቤት ቀርቷልና እናንተ ካህናት ማቅ ታጥቃችሁ አልቅሱ። እናንተም የመሠዊያው አገልጋዮች ዋይ በሉ። እናንተ የአምላኪ አገልጋዮች ኑ፣ ሌሊቱን ሁሉ በማቅ ላይ ተኙ። ጾምን ቀድሱ፣ ጉባኤውንም አውጁ። ሽማግሌዎችንና በምድር የሚኖሩትን ሁሉ ወደ አምላካችሁ ወደ እግዚአብሔር ቤት ሰብስቡ። ወደ እግዚአብሔርም ጩሁ። የእግዚአብሔርም ቀን ቀርበዋልና ለቀኑ ወዮ። እርሱም ሁሉን ከሚችል ከአምላክ ዘንድ እንደ ጥፋት ይመጣል። ከዓይናችንም ፊት ምግብ፣ ከአምላካችንም ቤት ደስታና እልልታ የጠፋ አይደለምን? ዘሩ በምድር ውስጥ በሰበሰ እህሉ ደርቋልና ጎተራዎቹ ባዶ ናቸው፣ ጎታዎቹም ፈርሰዋል። እንስሶች እጅግ ጮሁ። የላም መንጎች መሰማሪያ የላቸውምና ተጠራጠሩ፣ የበግም መንጎች ጠፍተዋል። አቤቱ እሳት የምድረ በዳውን ማሰማሪያ በልተዋልና፣ ነበልባሉም የዶሮን ዛፍ ሁሉ አቃጥሏልና ወደ አንተ ጮኋለሁ። ፈሳሹ ውሃ ደርቋልና እሳቱም የምድረ በዳውን ማሰማሪያ በልቷልና የምድር አራዊት ወደ አንተ አልኸለሁ።